የእረኞች የጃንደረባዎችና የጭንጫ አሽከሮች እንዲሁም ያዝማሪዎች ሚና ቀላል አይደለም። ባሕርዳር ዩኒቨርሲቲ ፔዳ ግቢ የሲኒማና ቲያትር ጥበባት ትምህርት ክፍል ተማሪዎች አዲስ ትውፊታዊ ቲያትር አቅርበዋል። በርካታ ተማሪዎችን ያሳተፈው ይህ ትውፊታዊ ቲያትር በደራሲ ደሳሌ ቀጸላ የተዘጋጀ ሲሆን የዩኒቨርስቲው ማህበረሰብ የኪነ ጥበብ ተማሪዎች፣ እንዲሁም የጥበብ አፍቃሪያን በተገኙበት ቀርቧል። ቲያትሩ በኢትዮጵያ ታሪክና ባህል ውስጥ የእረኞች፣ የጃንደረቦች፣ የጭንጫ አሽከሮች እንዲሁም የአዝማሪዎችን ሚና ላይ ትኩረት ያደረገ ነው። የጭንጫ አሽከር የተሰኘው ትውፊታዊ ቲያትር የኢትዮጵያ የዘመን መሳፍንት ጊዜ የሚያሳይ ሲሆን ዘመኑ የእርስ በርስ ያለመደማመጥ ያመጣውን መጠፋፋት የሚያስታውስ ሲሆን ለዚህም የጭንጫ አሽከርነት ጥቅም ላይ የዋለ እንደነበር ያትታል። በኢትዮጵያ ታሪክና ባህል ውስጥ የእረኞች የጃንደረባዎችና የጭንጫ አሽከሮች እንዲሁም የአዝማሪዎች ሚና ቀላል አይደለም። እነሆ ቅድም ከግራ ከቀኝ ከፊት ከኋላ ዙሪያ ገባውን ሲደባለቅ የነበረው የነጋሪትና የመለከት ድምፅ አልፎ የእረኞች ድምፅ መምጣቱን፣ እንደተለመደ ዛሬም ስተርክላችሁ የምቆየው በአንድ ወቅት በብዛት ይስተዋል የነበረውን፣ በሌላ በኩልም የጠፋውን የኢትዮጵያ ብዙ ዘመን ሥርዓተ መንግስት የቆየ ባህል አዲስ ታሪክ እየያዘ ሲመጣ አዋጅ እያስነገረ ያለው ማን ይሆን እያለ ሕዝቡን መሰብሰቡን ጆሮውን አንቅቶ መስማቱንና መገረሙን እንደቀጠለ፣ ዘመነ መሳፍንት በኢትዮጵያ ካንሰራራ ጊዜ ጀምሮ ጀምሮ በየጊዜውና በየአካባቢው የንጉሥ ዘር አለብኝ እያለ መሳፍንት ሁሉ ለመንገስ ብዙ ህልም አልሟል። ብዙ ነጋሪትም ጎስሟል። ብዙ መለከትን አስነፍቶ ዘመኑ ዘመነ መጠፋፋት ሆኖ የጭንጫ አሽከርነት በብዛት ጥቅም ላይ የዋለበት ነበር። ታዲያ ከብዙ በጥቂቱ የጣና ሐይቅን በእንቁላል ቅርፊት ጨለፍ አድርጎ እንደ ማቅረብ ያህል እኛም በታሪክ እያዋዛን የዘመኑን በዓልን ካጁሁ እንላለን። እላለ እስካሁን ድረስ ተጨቃጨቅ ተወቃቀስ ሁላችሁም ቅረባችኋን አይደለም? አሁን ወደ ፈለግነው ነገር እንልክማ። እስቲ በመጀመሪያ ራስ ጊዜ ለመብጣት ሆረ ማስቀጣት የሚፈልጉት ማ ነው ነው ማን ነው የመጥነ? መቼም ራስ ካሳው እርስዎ እንደሚያውቁት ራስ ትልቅ ነው፣ የትልቅነት ምልክ

ራስ ጉሴ አማኞት እንደማናቸው መቼም፣ እዚህ ሁሉቹም የኔ ወታደሮች ናቸው፣ አብዛኞቹ ቢሆንም፣ ደብተራ በፍርዱ ይበቃኛል። የሆነው ሆኖ ግን አለቃ ገብረ ማርያምም ልጅ ባንተ ጊዜም ለዚህ ሁሉ መነሻ እነሱ ናቸውና እንዲጠየቁልኝ ይፈልጋሉ። ይሁን

ባህር ዳር ዩኒቨርሲቲ የሲኒማና ቲያትር ጥበባት ትምህርት ክፍል ከተከፈተ ጊዜ ጀምሮ ተማሪዎቹ ለመማር ማስተማር ግብዓት የሚሆኑ በተለይም በትምህርት ክፍሉ ስርዓተ ትምህርት መሰረት የተግባር ኮርሶች ወይም የተግባር ስልጠናዎችና ደግሞ ቴዎሬቲካል የሆኑ ሳይንሳዊ ሀሳቦች የንድፈ ሀሳብ ስልጠናዎችን እንሰጣለን። በዚሁ በፋካሊቲ ውስጥ የሲኒማና የቲያትር ጥበባት ትምህርት ክፍል ከፍቶ ተማሪዎችን ዘንድሮ ለሶስተኛ ጊዜ እናስመርቃለን። ከዚህ በፊት ተማሪዎችን ሶስት ባች ሁለት ባች አስመርቀናል። በዚህ ዓመት ደግሞ የጀመረ የሙዚቃ ጥበባት ትምህርት ክፍል ተከፍቷል። ከዚህ እንደምታዩት የጭንጫ አሽከር የተሰኘው አዲስ ትውፊታዊ ቲያትር በትምህርት ክፍላችን መምህር ተደርሶ ለኮርስ ማሟያነት ለሶስተኛ በሶስተኛ ዓመት የቲያትርና ሲኒማ ጥበባት ትምህርት ክፍል ተማሪዎች ወደ መድረክ የቀረበ ነው ማለት ነው። በዚህ ሂደት ውስጥ ደግሞ ያዘጋጀውና ያስተማራቸው መምህር ባሰለጠናቸው፣ ባዘጋጃቸውና ሪሄርስ ባደረጉበት ልክ ያንን ነገር በትክክል ስለመተግበራቸው ደግሞ ይፈትናቸዋል ወይም ይመዝናቸዋል ማለት ነው። ስለዚህ ይሄ ኮርስ ውጤት የሚሰጥበት የአንድ ኮርስ የመጨረሻው ማጠቃለያ ወይም ደግሞ የፋይናል ኤግዛም የምንለው

መምህሩ ኮርሱን የያዘው ዳይሬክት ያደርገዋል ወይም አዘጋጅ ዋና አዘጋጅ ይሆናል። ተማሪዎቹ ደግሞ ምክትል ዋና አዘጋጅ ይሆናሉ። የገጽ ቅብ፣ የተዋንያኖች መረጣ እነዚህ እነዚህን ነገሮችን ሁሉ እየሸፈኑ በደንብ የሚለማመዱበት ስለሆነ አብሮ እሱ ዋና አዘጋጅ ሆኖ ሲሄድ ምክትል ዋና አዘጋጅ እየሆነ ደግሞ አብሮት ከስር ደግሞ የሚለማመድ ስለዚህ ከመምህሩ ስር ደቀ መዝሙሩ አብረው ሆኖ የሚማሩበት የጥበብ ዘርፍ ስለሆነ ሁልጊዜም በየአመቱ ኮርሶቹን ስናጠቃለን እንዲህ አይነት

አንድ ትልቅ የጥበባት ትምህርት ቤት ማቋቋም ህልም አለን። ዩኒቨርሲቲው በተለይ እዚህ አካባቢ የምንኖርበት አካባቢ በጣም የበርካታ ጠቢባንና ሊቃውንት መውጫም በመሆኑን ጭምር እንግዲህ ባህር ዳር ጣና አባይን ተከትለን ያለ ነው ዩኒቨርሲቲው ከአባይ ጓዳ ጥበብ ሲቀዳ፣ ዊዝደም ዘ ሶርስ ኦፍ ብሉ ናይል የሚል መለያ ቃል ነው ያለው። ስለዚህ ከአባይ ጓዳ ጥበብ ሲቀዳ ካለ የጥበባትን ትምህርት ክፍል ልክ እንደ ሌሎቹ፣ እንደ ቴክኖሎጂ፣ እንደ ሳይንስ፣ እንደ ኢንጂነሪንግ ሁሉ ይሰራል ማለት ነው። ራስ ንጉሴ ተቀናቃኞቻቸውን ሁሉ አሸንፈው ዘው ልጭ ነው ይነግሳሉ እያለ በተስፋ ይጠባበቅ ጭንጫሽከር የኛው ታሪክ ነው። የኛው የኢትዮጵያውያን ልዩ የሆነ መገለጫችን ነው። ልዩ የሆነ ባህላችን ነው። አንድ ንጉስ፣ አንድ መኳንንት ልጁን የሚያሳድግበት ደንብ ነው ያሰገዋል። አንድም ስርዓት እየተማረ እንዲያድግ ሁለትም ከሌሎች አጥቂዎች ራሱን እንዲጠብቅ በሚስጥር ለሌሎቹ ተላልፎ ይሰጣል። ያ ተላልፎ የሚሰጠው የጭጫ አሽከር ይባላል። ይህን ስርዓት ማሳየት ያስፈልግ ነበረ። ስለዚህ ይህንን ስርዓት እንደ እንትን ያዝን ታሪክና ባህላችን ውስጥ ይህንን ለማሳየት ነው የተፈለገው። ይህንን ለማሳየት ጥረት ተደረገ። በዛ ውስጥ ወደ ድራማ ሲቀይር ደግሞ ድራማ ሊያስተላልፍ የሚገባቸው ልዩ ልዩ ነገሮች አሉ ሊይዝ የሚገባቸው እነዛን እንዲይዝ እንደ ኪነ ጥበብ ስራነቱ ደግሞ

በእኔ ላይ ነጋሪት ማስመታቱ መለከት ማስነፋቱ ጦር ማዝመቱን ነው። በላሉ ለልሃ የአጤ ስርአቱን የመሰረቱን አልናገርም ማሰቱን እናገራለሁ። እውነቱ ነቱን የራሱ የሆነ ፎርማት አለው። አክተር የሚመረጥበት ልክ እንደዛ ኦዲሽን ይደረግና ካሉት ጓደኞች መካከል ሞር የተሻለ ይሰሯል ተብሎ የታሰበው ሁለት ሰዎች ተመረጥንና ከዛ ከሁለታችን ደግሞ የተሻለ የሰራው ሰው ተመርጦ ይሄው እንዳያችሁትኝ እኔ የተሻለ ሰርቾ ስለነበረ እኔ ተመረትኩኝ። ተብዱና ልጅ ባንተ ጊዜ ቢናገር ራስ ንጉሴ ያመለከቱብኝ መልስ አልሰጣቸው እውነቱን ሲያውቁት ይተውታል። የሲኒማና ቲያትር ትምህርት ክፍል ውስጥ ስለምገኝ የትወና አንዱ ፕሮፌሽን ነው ወይም ደግሞ አንዱ ሙያ ነው። በዛ ረገድ ያለኝን አቅም እንዳሳድገ ረድቶኛል። ለምሳሌ እድሜን ቀይሬ የነበረ የተጫወትኩት የእነዛን ድምጸት ማምጣቱ ምናምን ወደፊት የምንሰራቸው የሬዲዮና የቴሌቪዥን ፕሮዳክሽኖች ላይ እንደዚህ አይነት ነገሮች ሲገጥሙኝ ለመጫወት በቀላሉ እንድችል ያግዘኛል ማለት ነው። ወደፊት ደግሞ ከወጣነ በኋላ ከዚህ ግቢ የተሻለ ነገር በአርቱ ረገድ ያው ቲያትር ሙዚቃንም ያካትታል። በሙዚቃውን በቲያትሩም የተሻለ ነገር ለመፍጠር እናስባለን። መጀመሪያ ከዲፓርትመንታችን ላይ ካሉት ሴቶች ለወልት ወርቂት ካራክተሯ ምን አይነት ሴት ናት? ምን አይነት አነጋገር አላት? ለዛ አነጋገር ቅርብ ናት ወይ የሚለውን ነገር ካስት የሚሰጠው ዳይሬክተሩ ማለት ነው። እሱ ካስቲንግ ላይ ያያል። ፊቴ ንግግሬ ምናምን ከመጣለት በዛ ነው ካስት የሚደረገው ማለት ነው። መምህራችንም አመስገን እፈልጋለሁ በዚሁ አጋጣሚ ሰር ደሳለኝ አመሰግናለሁ። ትውፊታዊ ቲያትር ነው እና ባህሉን እንዳውቅ አድርጎኛል። ከዚህ በፊት ስለ ጭንጫ አሽከር ወይም ስለ ጃንደረባ ታሪክ እንዲህ ጥልቅ እውቀት አላቅም ነበረ እና ይሄን ቲያትር ስናይ ከመጀመሪያው ተውኔቱን ስናነባው የጭንጫ አሽከር ምንድን ነው እያለን ጎን ለጎን እየጠየቅን ነበር። ይሄድ ነው እና አንደኛ ታሪኩን እንድናውቅ የጎንደር ዘየው ልክ በትሬኒንግ ላይም እየተነገርን ነበር። ትሬኒንግ እያደረግን የነበረውና ዘየው ምንድን ነው እያንዳንዷን ቃላት እንትን እየጠየቅን ነበርና ታሪኩን እንድናውቅ አድርጎናል። ቆመን ስንተውን ኦዴንስን ማየት በራሱ ትልቅ አቅም አለው። ማጨብጨቡ፣ እያንዳንዷ ነገር ለእኛ በጣም ጠቀሜታ አለው ማለት ነው። በጣም ደስ ሲል ነበር። ስንወጣ መጥተው ሰላም ሲሉ ምናምን በጣም ደስ የሚል አቀባበል ነበራቸው። የጭንጫሽ ጋር የተሰኘው ቲያትር በሶስተኛ አመት የሲኒማና ቲያትር ጥበባት ትምህርት ክፍል ለኮርስ ማሟያነት የሚዘጋጅ ቲያትር ነው። ዝግጅቱ በጣም ቆንጆ ነው። በዲፓርትመንት ሄዳችን ነው የተጻፈውም የተዘጋጀውም እና ቆንጆ ዝግጅት ነበር። የተማሪዎቹ ኮሚትመንት ደስ ሲል ነበር። ቲያትር ሲሰራ በግሩፕ እንደመሆኑ ሁሉም ሰከንዲርም፣ ፎርዚርም፣ ሰርዲርም አንድ ላይ ሰብሰብ ብሎ የተሰራ ቲያትር ነው እና በጣም ቆንጆ ዝግጅት ነበረው። ኮሚትመንት ነበረው። ደስ የሚል ነገር ነው እና ሌላ ቦታ ቢቀርብ ተብሎ

ሲኒማ እና ቲያትር ውስጥ ቲያትሮች ይሰራሉ፣ ፊልሞች ይሰራሉ። ግን እነዚህ የሚሰሩት ፊልሞች ከዩኒቨርሲቲው ዘለው ሌላ ቦታ አይታዩም፣ ማህበረሰቡ ጋር አይወጡልንም። እሱ ነገር ደግሞ ዲፓርትመንቱንም ትንሽ ተማሪዎች ሞራል ላይ የሆነ ነገር ይፈጥራል እና የተሻለ እድል ተፈጥሮ የተለያዩ ቲያትር ቤቶች ከዚህ ላይሆን ይችላል፣ አዲስ አበባ፣ እዚህም ሙሉ አለም ቲያትር መካከል ሂደን የምናቀርብበት እድል ቢፈጠር ዲፓርትመንቱም እየሰፋ ለዩኒቨርሲቲውም ለማህበረሰቡም ትምህርት እያገኙበት ተማሪዎቹም ኤክስፔሪንስ እየወሰዱበት ይሄዳሉ ብዬ ያስባለሁና ና እንደነዚህ አይነት ነገሮች ሚዲያውም ሽፋን ቢሰጣቸው ከዩኒቨርሲቲ ሞተው ማህበረሰቡ ጋር ስራዎቻችን ደክመንባቸው ለፍተንባቸው የሚቀርቡ ናቸውና ማህበረሰቡ ጋር ቢደርሱልን ቆንጆ ነው። ባሕርዳር ዩኒቨርሲቲ በተለይ በወርቴ አዳራሽ ቲያትሮችን ያሳየናል። ትምህርት ክፍሉ ከዚህ ቀደምም በተለይ ባህል ላይ፣ ቱርፊት ላይ የሚያተኩሩ መድረኮችን ነበር ይዞ የመጣው። ዛሬ ደግሞ የጭንጫ አሽከሮች በሚል አዲስ ርዕስ ወይም ደግሞ አዲስ ሀሳብ በሚመስል ርዕስ ነው የመጣው። ቆንጆ ቲያትር ነበር። ትምህርት ክፍሉ ከዚህ በልጥ በደንብ ቢታገዝ ከዩኒቨርሲቲ በደንብ ታግዞ አዳራሹን ሰፋ አድርጎ የተለያዩ ቁሳቁሶች እጥረት አንዳንድ ያጋጥመዋል ና እሱ ተሟልቶለት ከዚህ የበለጠ ስራዎችን መስራት ይችላል፣ ተማሪዎችን በደንብ ማብቃት ይችላል ብዬ አስባለሁ። እንዲሁም ከግቢ ማህበረሰብ ውጭ ከውጭ አካላትም ደግሞ እንግዶችን እየጋበዘ ቲያትሩን ተደራሽ ማድረግ ቢቻል የሚዲያ ሽፋን ቢሰጣቸው ቲያትሮቹ ለሁሉም ሰዎች እንዲደርስ ቢደረግ፣ በተለይ ደግሞ የሚነሱት ሀሳቦች ብዙ ጊዜ ስንመለከት ሀገር ላይ ባህል ላይ ቱርፊት ላይ የሚያተኩሩ ስለሆኑ ተደራሽነት ቢኖራቸውና ልጆቹም አቅማቸውን ለሁሉም ለሰፊ ማህበረሰብ ማሳየት ቢችሉ ይቀጥላል። የጭንጫ አሽከር ከርሱ ጀምሮ አዲስ ነው ለኔ። ጭንጫ አሽከር ምን እንደሆነ አናቅም ነበረ። ቲያትሩ ስንመለከተው ደግሞ ከገቢሩ በተጨማሪ አንድ ወይን ካራክተር የሆነ ሰውዬ ስለ ጭንጫ አሽከር በደንብ ዴፊኔሽን ሲሰጠን ነበረ። በደንብ እየተከታተል ነው ነበረ ይህን ማወቅ ችላል ማለት ነው ለርሱ አዲስ የሆነ ሰው ራሱ። የጭንጫ አሽከር ምን ነበረ? ኢትዮጵያ የጭንጫ አሽከር መቼ ተጠቀመችው? ምን ነበረ ለምዶ የሚያገለግሉ የሚለውን በቲያትር ውስጥ መከታተል ችለናል።

ተመልካቾቻችን በባህር ዳር ዩኒቨርሲቲ የነበረን ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።